ቤተሰቦቻችን በጣም በሚያምረው በተንጣለለው በአዲስ ዓለም አቀፍ የኮንቬንሽን ማዕከል ውስጥ ነው ያለነው። የመጣንበት ምክንያት ደግሞ ያው ሀገራችን ኢትዮጵያ በማዕድን የበለጸገች ሀገር እንደሆነች ይታወቃል፣ ሀብታም የሆነች ሀብታም የሆነች ሀገር እንደሆነች ይታወቃል። ይህንን ምክንያት በማድረግ የማዕድን ሚኒስቴር በየዓመቱ የማዕድን ኤክስፖ ያዘጋጃልና የዘንድሮው ማይንቴክስ ኢትዮጵያ 2025 ኤክስፖ በዚህ በኮንቬንሽን ማዕከል ውስጥ ይደረጋል። ምን ምን ነገሮች አሉ፣ የሚለውን የናማረው ዞር ዞር እያልን ለማየት ነው። በዚህ ባዛር ውስጥ አምራችና ገዢን በደንብ የሚያገናኝ ለተለያዩ ስራዎች ኮኔክሽን የሚፈጠር ባዛር ነው። አዎ ይሄ በጣም ትልቅ ነገር ነው። የተለያዩ ሀገራችን ውስጥ የሚወጡ ማዕድናቶች ይገኛሉ። ውድ ውድ ማዕድናት ኢትዮጵያ አላት ኢትዮጵያ አላት። ማዕድን ደግሞ ለዓለም የማስተዋወቅ ትልቅ በር የሚከፍት ነው። እስኪ ውስጥ ገብተን ደግሞ ያለውን ነገር እናየዋለን። እኛም እንይ፣ ለቤተሰቦቻችንም እናሳይ ሰላም ተነስተን፣ እኔ ነኝ። ሰላም አንቺ፣ ሰላም ነኝ፣ ዘሪ ነኝ። በጣም ጥሩ። አሁን የምትገኙት እንግዲህ የኢትዮጵያ ማዕድን ኮርፖሬሽን ቡዝ ላይ ነው የምትገኙት። የኢትዮጵያ ማዕድን ኮርፖሬሽን እንግዲህ ላለፉት 80 ዓመታት በማዕድን ልማት ዘርፍ የተሰማራ በወርቅ ምርት በኢንዱስትሪያል ሚኒራልስ እና ደግሞ በጀምስቶን በከበሩና በከፊል በከበሩ ድንጋዮች ምርት ላይ ተሰማርተው የሚገኝ ነው። ይሄ ከፊታቸው የምታዩት ለምሳሌ አሜቲስት ይባላል። ይኸኛው ራፉ ራፉ ድንጋይ ነው። ይህ ራፍ ድንጋይ እዚህ በምታዩት ማሽን ሲቀረጽ ይህን ይመስላል ማለት ነው። እዚሁ እየተቀረጸ ይህን ይመስላል ማለት ነው። ከዚህ በኋላ ደግሞ እዛ ጋር ወደምታዩት ጌጥነት ተቀይሮ ጥቅም ላይ ይውላል ማለት ነው። ይህም ጃስፐር ይባላል። እሺ ይሄ ጃስፐር እንደዚህ ተቆርጦ ነው እንደዚህ የለሰለሰው ማለት ነው። በጣም የሚያምር ነው። ሁሉም አንድ አይነት ነው? ያው ይሄ ጃስፐር ዘሮች ናቸው። አዎ ከለራቸው ይለያያ አ ከለራቸው ይለያያል። ጃስፐር ዘር ነው። ይሄንም ቆረጣው ነው የሚለየው በዚህ መንገድ ተቆርጦ እናገኘዋለን። ይሄኛው ደግሞ እንደዚሁ ኳርዝ ይባላል። ኳርትዝ ነው ኳርትዝ ይባላል። ወደ ይቀየራል። አሁን ለጌጥ ዝግጁ የሆነ ኳርትዝ ቁርጥ ይባላል። ዲዛይን አንግሎች ማሽን አለው ያለው በዛ ማሽን ነው። ይሄ ደግሞ ብላክ ኦብሲዲያን ነው ይባላል። እዚህ ጋር እንደምታዩ ይሄም ደግሞ ጥቁር ደንጋ ነው። በዚህ መንገድም ይለሰለሳል፣ ውበት ይሰጠዋል ማለት ነው። ብላክ

ይህ ማሽን እንግዲህ ቅድም እንደነገርኳችሁ ላፒደሪ ማሽን ነው የሚባለው። ዋናው ስራው ድንጋዮችን የመቁረጥና የማስዋብ ስራ ነው የሚሰራው። ትልልቅ ድንጋዮችን ደግሞ ትሪም ሰውና ስላል ሰው የሚባሉ ማሽኖች አሉ። ተጨማሪ ለዚህ ቆርጠው ወይም ደግሞ መጠኑን አሳንሰው የሚያቃብሉ ሌሎች ማሽኖች አሉ፣ ትሪም ሰውና ስላል ሰው የሚባሉ። በዋናነት ግን ይሄ ድንጋዮችን መቁረጥና የማስዋብ ስራ ነው የሚሰራው ማለት ነው

የሚደረሻን እንዲያደርግ በዚህ አጋጣሚ፣ በነገራችን ላይ የኢትዮጵያ ማዕድን ኮርፖሬሽን ስልጠናውን ይሰጣል። በዘርፉ ለተሰማሩ እና መሰማራት ለሚፈልጉ ሰዎች የጀምስቱን ስልጠና ይሰጣል። መቁረጥና ማስዋብ ስልጠና እየሰጠ ይገኛል። አራሻችንምዘብጣሰበትክል ሰላም ነው። እንዴት ናችሁ? ሰላም ሰላም ናችሁ? አዲስ ሆነብኝ እዚህ ጋር። አዎ። ምንድን ነው ይሄ? ማይካ ይባላል። ይሄ ማይካ። አዎ፣ ሄሮ ነው። አሁን ፕሮሰስ ይደረግና፣ ይሄ ለቴሌቪዥን ስክሪን፣ ለሞባይል ስክሪን ምናምን አገልግሎት ይውላል። ይሄ ከተፈጥሮ ነው የሚገኘው? ይሄ ከተፈጥሮ ነው፣ ከተፈጥሮ። ስለዚህ አሁን እንደዚህ ስክሪን ምናምን መስሪያ ይሆናል ማለት ነው። ደቡብ ውስጥ ወደ ገረሴ የሚባል ቦታ አለ፣ ጋሞ ዞን ውስጥ ገረሴ የሚባል ቦታ አለ። ወደዛ አካባቢ ይገኛል፣ ኮንሶ ውስጥ ይገኛል። ኮንሶ አካባቢ ላይ በስፋት ይገኛል። ኦኬ። በምን መልኩ ነው ግን የምናገኘው? ወይ ከድንጋይ ላይ እንዲሁ አመላካች ድንጋዮች አሉ። ከዛ ወደ ታች እየተቆፈረ ሲሄድ እነዚያ አሉ እየተገኘ ይወጣል። እየተቀረፈ እየተቀረፈ አ እንደዛ ነው። ይሄ ቤንቶናይት ይባላል። ይሄ ያው እንዲህ እንትን ይደረጋል። ይሄ ቀጥታ ይቆፈርና ለተለያዩ አሁን ለጉድጓድ ቁፋሮ ሲሆን ይሄ ቤንቶናይት በዱቄት መልኩ በመድ ቁፋሮ የሚባል አለ በዚህ ሲቆፈር ይሄ እንትኑ እንዳይሸረሸር ይሄ እየተቀባ ይሄዳል። ከዛ ውጪ ውጭ ለሴራሚክ ለተለያዩ ፋክተሪዎች እንደ ግብአት ነው፣ ይፈጫል። ድንጋይ መስሎኝ። ያው በክልላችን ቡርጂ እና አማሮ አካባቢ በስፋት ይገኛል። ኮሬ ዞን የሚባለው እና ቡርጂ ሲሚንቶ ይሰራበታል። እዚህ አካባቢ ደግሞ ለኢንዱስትሪያል ማይኒንጎች አሉ። ለኢንዱስትሪ የሚሆኑ አሉ። እነሱ እሱን ኢንዱስትሪያል ማይኒንግ ይላል። እዛ ጋር ሰላም ሰላም ዙር ዙር ብለን እያየን ነው ያሉትን ነገሮች እና አብዛኛው ጌጣጌጥ ነገሮችን አይተን፣ እዚህ ጋር ደግሞ የኢንዱስትሪ ማይኒንጎች ናቸው። እዚህ ጋር የምታያቸው በሙሉ ማዕድኖች ለኢንዱስትሪ የሚያገለግሉ ናቸው። ከዚህ ብንጀምር ሊቲየም አለ። ይሄ ለኤሌክትሮኒክስ ባትሪያችን ላይ ሞባይል ባትሪያችን ላይ ኪ ባትሪያችን ላይ የምናገኘው ማዕድን ነው፣ ሊቲየም ይባላል። ይሄ ባትሪ፣ የመኪና ባትሪ ምናምን፣ የመኪና ባትሪ፣ የስልካችን ውስጥ ያለው ባትሪ እና ኤሌክትሮኒክስ ኢንዱስትሪም ለብዙ አይነት አገልግሎት የሚሆን ሀገራችን ውስጥ በደንብ ይገኛል፣ በስፋት ይገኛል። ለምንድን ነው የመኪና ባትሪ ማንና ምርጥበት ሁን አሁን በኋላ እናመርታለን ብለን እናስባለን። ለምን ለማዕድን የተሰጠው ቦታ አሁን ትልቅ ስለሆነ፣ ማዕድን ዘርፍ አሁን እየተነቃቃ ስለሆነ ይሄ ኢንዱስትሪ አሁን ይሄንን ሀብት እንዳለን አውቀናል። እንዴት አድርገን ኤክስካቤት እንደምናደርግ ደግሞ ኖሌጁን ይዘናል። ስለዚህ በቀጣይ ኤክስፖ ላይ ስታየን አብተን ልንገናኝም እንጂ እዚህ ያሉት እኮ የሚገኙ ናቸው። አገር ውስጥ እንዳለ በሙሉ የምታያቸው ከተለያዩ ከሀገራችን ክፍሎች ላይ የምናገኛቸው ሚነራሎች ናቸው። ኢንዱስትሪያል ሚነራሎች በጣም በሀገራችን በርካታ የተለያየ ኢንዱስትሪያሎች ያለች ሀብታም ግን ስላልሰራንበት ነው። እንሰራለን እንለወጣለን ብለን እናስባለን። ይህ ኤክስፖ ያንን ኤክስፖር ፈጥሯል። በጣም ትልቅ ቦታ እየተሰጠው ስለሆነ የኤክስፖ ራሱ ለአራተኛ ጊዜ ነው አራተኛ ጊዜ ሊገኘው እና እንደዚህ ቦታ ሲሰጠው ብዙ ነገሮች ይገኛል። ከዓመት ዓመት በጣም ብዙ ነገሮች እየተሻሻሉ ነው ያሉ እና አንተ ምን ታዘብክ ከአንዱ ኤክስፖ አንዱ ላይ ጥሩ ነው። የተሻሻሉ ለውጦች እየመጡ ነው። አዳዲስ ቴክኖሎጂዎችም እየመጡ ነው። አዳዲስ ቴክኖሎጂዎችም እያመዘን የቀረብ ነው። ለምሳሌ ማዕድን ሲጠና በጥናት የሚያስፈልጉ የቅኝት ጥናቶች የምንላቸው አሉ። ከመሬት በላይና ከመሬት በታች የሚሰሩ የቅኝት ጥናቶች አሉ። እነሱም እዚህ ጋር በምታያቸው ድሮን ቤዝድ መሆን ምን አጥምተን የማዕድኑን የማውጣት ስራ ያደርገዋል። ከዛ አዲስ ነገር ይዘን ቀርበናል ማለት ነው። እዛ ያለችው ድሮን ለሳምፕል ብለን ያተምናት ነው። ድሮኖቹ ላይ ፐርፐዝስ ነው ላይዳር ሴንሰሮች ይገጠሙና ቦታውን በደንብ እስካን አድርገው ያለውን ያለንን የሆነ በምን ያክል ጥልቀት በምን ያክል ስፋት ያለንን ሀብት አይነታቸውን አይደንቲፋይ የሚያደርጉልን ቴክኖሎጂዎች ናቸው። በተፈጥሮ ኦፕሲዲያን ይባላል በተራራ ተጋግሮ የምናገኘው የአለት አይነት ነው ለኢንዱስትሪ ኢንዱስትሪ ያለ ብረት ኢንዱስትሪዎች ኮራቸውን ይ ፈርነስታቸውን ሲዝ ለማቀረት ሲጠቀሙ እሱ የሚጠቀሙበት ነው። ለጂም ስቶንም እዚች ጋ ቀለበቶች ላይ በጂም ስቶን ኳሊቲ ተሰርታ ጥቁር የምታያት የዚህ ኦብሲዲ ያንዘር ነው። በጣም ያብረቀርቃል፣ ሻይን የሚያደርግ ነው። ከዛ ለስላሳ ነው፣ ያምራል። በቃ ደግሞ ገና ፖሊስ ተደርጎ ተሰርቶ ከዚህ በላይ ሻይን ያደርጋል። ለኢንዱስትሪያልም ይሆናል፣ ለጂም

ሰላም እሺ። ሰላም፣ እንዴት ናቸው? የድንጋይ ከሰሎች ናቸው። ቦታቸው ይለያያሉ። አራት ሳይት ነው ያለን። ከአራት አካባቢ ነው ሳይታችን ያለው። ይሄኛው ዳውሮ ወይም ህርጭ አካባቢ ምዕራብ ደቡብ አካባቢ ነው ያለው። ይሄኛው ደግሞ ቦረዳ ደቡብ ኢትዮጵያ አካባቢ ነው። ይሄኛው ደግሞ አርጆ ወይም ቤንሻንጉላ

ተመሳሳይ ኢነርጂ ባለዋቸው ነው የሚለያይ እንጂ ተመሳሳይ ነው። ለምን ለምን ታቀርባላችሁ? ለምን አይነት ለሴመንት ፋብሪካዎች ነው እያቀረብን ያለው። ለኦኬ ማለትችሁ ነው ተሳትፉ። አዎ እዚህ ኤክስፖ ላይ ኤክስፖ በጣም ጠቅሞናል። በጣም ቆንጆ፣ በጣም ብዙ ሰው ጋር ኮኔክሽን ፈጥሮልናል። ከዚህ በኋላ በደንብ አብረን እንሰራለን ብለን እናስባለን። እናመሰግናለን እናመሰግናለን። እና የእኛ ምርት ደግሞ ይህንን ይመስላሉ። ይሄ ኦፓል ነው፣ በዚህ እንጀምራለን። ከወሎ የሚወጣ ኦፓል የተቀረጸ። ይሄ ደግሞ የሰሜን ሸዋ የመጀመሪያ ምርታችን፣ የሰሜን ሸዋ ኦፓል ነው። አሀ የሰሜን ሸዋ የመጀመሪያው፣ ይሄ ደላንታ ነው። እሺ፣ ይሄ የሰሜን ሸዋ የመጀመሪያው ማለት በኢትዮጵያ ነው ወይስ ለእናንተ? አዎ፣ ለመጀመሪያው በኢትዮጵያ የተገኘው ይሄ ነው። ይሄን የተገኘው? አዎ፣ የሰሜን ሸዋ ቀጣይ የተገኘው ኤመራልድ፣ ሻኪሶ ኤመራልድ። ኦኬ። ከዚህ ደግሞ ይሄንን ሞርጎናይት ይባላል። ዋይት ሞርጎናይት፣ ይሄ ደግሞ ፒንክ ሞርጎናይት ይባላል። ምንድን ነው? አገልግሎታቸውንም እየነገሩን። አገልግሎታቸው ለጌጣጌጥ ነው። እና ይች ደግሞ ቶርማሊን ክሮም ቶርማሊን ትባላለች። አዲስ ናት። አዲስ ግኝት ነው። አንተ ያረኮራ አለ እንግዲህ፣ አለ እቺት። ኦኬ፣ በዚች ነው የሚሰራ። እዚህጋ ያሉት እንዳለ ኢትዮጵያ ውስጥ ያሉ ማዕድናት ናቸው? አዎ፣ ሁሉም። ይህኛው ለየት ያለ ነው። ምንድን ነው? ሞቶራይት፣ ከላይ የሚወርድ ዲያመንድ ነው። ከላይ ማለት ከሰማይ? ከሰማይ ወይ ደግሞ ከሌላ ከኛ ፕላኔት ሳይሆን ከላይኛው ፕላኔት ከሌላ ፕላኔት የሚወርድ ነው። ውስጡ ግን ተከፍቶ አልታየም። የተከፈተ የለም። የለም፣ የተከፈተ የለ። ከሌላ ፕላኔት የሚወርድ ዳይመንድ ለመጀመሪያ ጊዜ ነው። ከዚህ አለ አለ፣ በየጊዜው ግን ቅርብ ጊዜ ነው የመጣው። ኢትዮጵያ ውስጥ ነው ያለው። ቅርብ ጊዜ ነው የመጣው። በምርምራቸው ላይም ደብቆን ይሁን አላቅም፣ እኛ እናቅም። ግን አሁን ላይ ነው ግን ደቡብ አካባቢ በጣም ነው የሚያምረው። በእጃችሁ ብትነኩት ቤተሰቦቻችን፣ በስላሴው ቅዝቃዜው፣ አዎ ከባድ ነው። እዚህ ኤግዚቢሽን ላይ መጀመሪያችሁ ነው ስትሳተፉ? እኔ አራተኛ ጊዜ ነው። ካመት አመት ምን አይነት ለውጥ ያያችሁ? እንደዚህ ድሮም እንኳን ነበረ ምንም ነገር በሌለበት አዝም ለድንጋይ ይዘን እንደ እብድን ዘር ነበር። አሁንማ ጭራሽ ሰው ይመጣል። ትንሽ የተጎበኘ ጥሩ ነው። መልካም ነው። በጣም እናመሰግናለን። እናመሰግናለን። እሺ ቤተሰቦቻችን አራተኛው የማዕድንና የቴክኖሎጂ ኤክስፖ ማይንቴክስ ኢትዮጵያ 2025 ይህንን ይመስል ነበር በጣም ቆንጆ ነበር የተለያዩ አይነት ማዕድኖችን አይተናል ምናልባት በዝም ብቻ የምናውቃቸው ማዕድኖች አይተናል በደንብ ትምህርት ላይ የምናውቃቸው ኬሚስትሪ ላይ በብዛት ደግሞ የምናውቃቸው በአካል እስከዛሬ ማን ያላየናቸው ማዕድናትን በአካል በእጃችን ነክተን ያየ ነውና ተማሪዎችም ራሱ እንደሚያዩት በስም የሚያውቁትን ማዕድናት እነሱም በቲቪ የማግኘት የማየት እድሉን እንደሚያገኙ ተስፋ አደርጋለን ከምንም ነገር በላይ ደግሞ በጣም ደስ የሚለው ውስጥ ያየናቸው ሁሉም ማዕድናት ሀገራችን ውስጥ የወጡ ናቸው። ከኢትዮጵያ የሚያኮራ ነው በደንብ አዎ፣ ይሄ በጣም የሚያኮራ ነው። ምን ያህል የማዕድን ሀብታም እንደሆን፣ እዚህ ዘርፍ ላይ እየተሰራ ያለው ስራ በጣም ቆንጆ ነው። ከዚህ የበለጠ ደግሞ በዓለም አቀፍ ደረጃ በደንብ በቃ የምንጎላበት ዘርፍ ነው። ልክ ነህ። አሁን ጌጣጌጥ ከመጠቀም አንጻር ራሱ ሰው በደንብ አሁን ላይ ወደ ማዕድናት መጠቀም፣ ኦፓልን፣ ሳፋይርን በደንብ ማዕድናትን መጠቀም ላይ ነው። በማዕድን እያጌጠ ያለበት ሰዓት ነው እና ይሄም ማዕድናት ያሉን ማዕድኖች በደንብ እንደሚያስተዋውቅልን ተስፋ አደርጋለሁ። የዛሬው ብታዩት ይሄን ይመስል ነበር። እንግዲህ እኔና ጆሲም ተያይዘን ወደ እልፈኛችን እንገናኝ ቤት